ዛሬ እንግዲህ ጋሽዬ ሀይሚ እና ቡራ ሆነው ከጋሽዬ ጋር መጥተዋል ማለት ነው። ጋሽዬ ምን አስበው ነው ማለት ነው ከቡራና ከሀይሚ ጋር የመጡት? ሀይሚ ያስኮረፋት ነገር ምንድነው ማለት ነው? ሀይሚ ጨረቃዋ እንግዲህ ቅመም ማለት ነው፣ የቡራ ቅመም አኩርፋለች ማለት ነው። ለምን እንዳኮረፈች እንግዲህ ቪዲዮ እስከሚለቁ መጠበቅ ነው ማለት ነው። ያው የራሱን ግምት ሰው ይሰጥ የለም ሀይሚ ያኮረፈችበት ምክንያት ያው እንግዲህ ጋሽዬ፣ ሳስበው ሳስበው ወደ አዲስ አበባ እንድትመለስ የሚፈልጉ አይመስለኝም ወይም እንደገና ደግሞ ቦራና ጋሽዬ ከመካከሩ ሀይሚን ፕራንክ አድርገዋታል። ውድ እና የተከበሯችሁ ቤተሰቦች ሰላም አሊኩም ወረሕመቱላሂ ወበረካቱ፣ እንደምን አላችሁ? ሰላም ሰላም፣ ክርስቲያን ወገኖቼ እንዴት አላችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ እነ ጨረቃዎች መጥተዋል ማለት ነው። እንደኔ ደስ ያለው ማን ነው? እስኪ ጨረቃዎች በአዲስ ቪዲዮ ስለመጡ ደስ ያላችሁ እጅ አውጡ ማለት ነው። የጨረቃዎች ፋሚሊ ለዚህ ለቤት አዲስ ከሆናችሁ ሸር ሰብስክራይብ ሰብስክራይብ አድርጉ ማለት ነው። የጨረቃዎች ሀይሚን የሚወድ የጨረቃዎች ፋሚሊ ሰብስክራይ አድርጉ ማለት ነው። እንግዲህ ቡራ እና ሀይሚ ጋሽዬ የመጡበት ምክንያት ሀይሚ እንደምታወጥ አኩርፋለች ማለት ነው። ሀይሚ ጨረቃይቱ የልጅ አዋቂ ቅመም የሆነች አስተዋይ፣ ካለእድሜዋ የበሰለች ሀይሚ ማየት እንግዲህ ምን አስኮረፋት? ፕራንክ አድርገዋት ነው ወይስ እንደገና ደግሞ ጋሺ ወደ አዲስ አበባ አትመለሽም ብለዋት ነው? ምን እንደሆነ አላቅም። ብቻ ሰዓቱ ደርሶ እስከ ምሰማ ድረስ ጓጉቻለሁ ማለት ነው። እኔ ሳስበው ሳስበው ወደ አዲስ አበባ አትመለሽም ብለዋት ነው ወይስ እንደገና ደግሞ ምንድን ነው ነገሩ ወይም ፕራንክ አድርገዋት ነው? የቅመማ ቤተሰቦች ጨረቃዎች፣ ፋሚሊዎች እንግዲህ ሁላችሁም እስኪ ያላችሁን አስተያየት ንገሩኝ ማለት ነው። እኔ እንደኔ እንደኔ ግን አዲስ አበባ ትምልሽም ያሏት ይመስለኛል ማለት ነው። ውድ ቤተሰቦቼ በጉጉት እንጠብቃለን ማለት ነው።